በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የሉል እግዚአብሔር ቤተሰቦች በቅዱስ ሥላሴ ሰማያዊ ኃይልና ስልጣን እንዲሁም አገዛዝ እንደምን ዋላችሁ? እንደምን ሰነበታችሁ? አሜን መመስገን የባህር የሆነ ኃያሉ አምላካችን ዛሬም ዘወትርም ሁል ጊዜም ቢሆን ክብርና ምስጋና ውዳሴና አምልኮ ለእሱ ይሁን። አሚን ዛሬ እንዳጋይስት ዓለም ቅድስት ስላሴ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ገባ ወጣ የሚሉ ክፉ መናፍስቶች ውጊያቸውና እንዴት መቆጣጠር እንደምንችል በሚል ይሆናል። ስሉስ ቅዱስ በቸርነታቸው ሚስጥራትን ይግለጡልኝ፣ ሰማያዊ ኃይላቸውን ያብዙልኝ አሜን እናንተ የምትሰሙበትን ጆሮ የምታስተውሉበትን ህሊና ለሁላችን ያድሉን። አሜን ወደ ትምህርታችን ከመሄዳችን በፊት እንግዲህ አሁን ህዳር፣ ጥር የበዓላት ወቅት ነውና ብዙ ዝክሮች እንዘክራለን። አሁን መድኃኒ ዓለም አልፏል። ቀጣይ ህዳር ቅዱስ ሚካኤል፣ ህዳር አጋይስታ አለም ስላሴ። የቅዱስ ስላሴ በዓል በየወሩ ነው፣ አይቋረጥም። የምንዘክረው ከዛ ህዳር ጽዮን ማርያም እነዚህን እንዘክራለን ማለት ነው። መድኃኔ ዓለምም እንዳለው ነው በየወሩ መድኃኔ ዓለም እና አጋይስት ዓለም ስላሴ የማይቋረጥ የዝክር መርሃ ግብር አለን። አሁን በእርግጥ የቅዱስ ሚካኤል ቀርቧል እና ህዳር ጽዮንን እነሱ ዋና በዓል ስለሆኑ የቀሩትን በእነዚህም በምትልኩልኝ በተራረፈው ሳይሆን ከእነሱ ላይ አንስቼም ለአጋይስት ዓለም ስላሴም ለሌሎቹም እዘክራለሁ ማለት ነው። እንግዲህ በዚሁ ለማስታወስ ያህል ነው። ከዛ በተጨማሪ የሰማይቷ ቤትም እየሄደ ነው። እሱንም እንዳትረሱብኝ። አሁን ታህሳስ ስድስት ነው እናስመርቃለን ብለን ከእህቶቻችንና እና የሚሰሩ ሰዎች ጋር መርሃ ግብር ያዝነውና እንግዲህ ሰማይቷ ትርዳን ይህን ስራ ከግብ ጨርሰን የመጀመሪያው ቤተክርስቲያን ሙሉ ለሙሉ ወጪውን እኛ ችለን ስናሰራ ነውና። በጣም ብዙ ጊዜ ፈጅቶብናል። ብዙ ወጪዎችን አውጥተናል። አሁን ደግሞ ትንሽ ነው የቀረን። እንግዲህ እሷ ሰማይቷ ትርዳንና እና ይህን ስራ ስጨርሰን ከእሷን በረከት የምናገኝበት ይሁንልን። አሜን። መድኃኔዓለም በቸርነት ሁሉን ምርዳል። ገባ ወጣ የሚሉ ክፉ መናፍስቶች ውጊያቸውና እንዴት መቆጣጠር እንደምንችል ነው የምንማማረው ዛሬ። ከመናፍስት ባህሪ መካከል አንዱ ይህ ገባ ወጣ እያሉ ሰውን ማዳከምና እድሜን ማቀጨጭ አካሄድን መቀየር፣ መንፈሳዊ ህይወትን መጉዳት፣ ወደኋላ መጎተት፣ ውስጣዊ ሰላምንና እይታዎችን ማደብዠት፣ እድልን መንጠቅ ነው። ገባ ወጣ የሚሉበት ትልቁ ምክንያት ከላይ የዘረዘርኳቸው ናቸው። ገባ ወጣ የሚለው ትርጉሙ በብዙ መልክ ልንተረጉም እንችላለን። ግን ክፉ መንፈስ ትልቁ ገባ ወጣ የሚሉበት ምክንያት አንድ መንፈስ ቅዱስ በይበልጥ እንዳይጠቁ እና እንዳይዳከሙ ቶሎ እንዳይወጡና እንዳይሄዱ ከዛም በተጨማሪ ደግሞ ስልታቸውን እየቀያየሩ ለማጥቃት ነው። ትልቁ የገባ ወጣ የነሱ ጥቅሙ ቶሎ እንዳይሄዱ ነው። በተለያዩ መንፈሳዊ የውጊያ መንገዶችም እንዳይጎዱና መናፍስታዊ የሆኑ ጥቃቶችን ቶሎ ለመፈጸም ገባ ወጣ ይላሉ። ክፉ መንፈስ ገባ ወጣ ሲል አንደበት ላይ ተቀምጦ አብሮ ይዘባርቃል። ገባ ወጣ ሲል ጸበል ላይ እየወጣ እንዳይቃጠል ይሆናል። ገባ ወጣ ሲል በጸሎት ላይ እየተቀላቀለ ጸሎቱን ኃይሉን ያዳክማል ወይም የጸሎትን መዓዛ ያጠፋል። ገባ ወጣ እያለ ማንፈልገው ህይወት፣ ማንፈልገው ነገር፣ ማንፈልገው ርኩሰት፣ ማንፈልገው የክፉ መንፈስ ገጸ ባህሪ ውስጥ እንድንገባ ያደርገናል። ዛሬ ሰዎች ከሰይጣን ከፉ ከፍተው የሚገኙት አንዱ የመናፍስት የውጊያ መስመር ገባ ወጣ እያለ የማጥቃቱ ስልት ነው። ስለዚህ ገባ ወጣ የሚለው ዝም ብሎ በቀላሉ የምናየው ሳይሆን ብዙውን ጊዜ ከሰዎች ጋር ተዳብሎ እንዲኖር የሚያደርገውና የአንተን መንፈሳዊ ህይወት የሚያቀጭጭበት አቅጣጫህንም፣ እይታዎችህንም፣ የጸሎት ፕሮግራሞችንም በአጠቃላይ የሚያዛባበት የውጊያ ስልቱ ነው። ገባ ወጣ ማለት ማለት ክፉ መንፈስ ገባ ወጣ የሚልበት ሶስት መንገዶች አሉት። የመጀመሪያው ሰውነታችን ላይ ነው። ሁለተኛው ከተጋለጠ በኋላ ነው። ሶስተኛው በመቀላቀል ነው። አንድ በአንድ እኔ ሰውነታችን ላይ ገባ ወጣ ሲሉ፣ ሰውነታችን ላይ ሲገባና ከሰውነታችን ሲወጣ ይሄ ማለት ለምሳሌ ጸበል ስንጠመቅ፣ ቤተክርስቲያን ስንገባ፣ ጸሎት ስናደርግ፣ ስንቀበል የመድኃኔ ዓለምን የቅድስናውን ምስጢር የተለያዩ መንፈሳዊ እንቅስቃሴዎችን ስናደርግ መውጣት፣ ከዛ ያን ያደረግነውን ኃይሉ ሲቀዘቅዝ መግባት። ይሄ በጣም አደገኛ የሆነና ቶሎ እንዳይወጣ፣ ቶሎ እንዳይጋለጥ፣ ቶሎ እንዳይዳከም የሚያደርገው ስልቱ ነው። የትኛውንም መንፈሳዊ እንቅስቃሴዎችን አብሮ ሲያደርግ ነው ክፉ መንፈስ የሚቃጠለውና የሚዳከም። ስለዚህ የመጀመሪያው ሰውነታችን ላይ ነው። ሰውነት ላይ ብዙ ጊዜ መንፈሳዊ የሆኑ እንቅስቃሴዎች ስናደርግ ሀይል አለው፣ በረከት አለው፣ ስጦታ አለው። ያን ስጦታ እንዳይቀላቀሉ ወይም ማለቴ መናፍስ ሲዳከም እኛ የምናደርገውን እያደረገ ነው የሚዳከመው። በሌላ ቋንቋ እኛ ጸሎት ስናደርግ፣ እኛ ስንሰግድ፣ እኛ አካል ላይ ተቀምጦ ነው ሊደክመው የሚችለው። ከወጣ ወጣ ነው፣ አስቸጋሪ ነው። ስለዚህ ይሄ ሀይል እንዳይነካው፣ እንዳያዳክመው፣ ሰራዊቱ እንዳይበተን፣ ቶሎ እንዳይወጣ በመንፈሳዊ ንቅናቄዎች ባደረግን ሰዓት ይወጣና ከዛ በኋላ በቀዘቀዘ ጊዜ ተመልሶ ይመጣል። አንዱ ገባ ወጣ እያለ የሚያዳክምን የሚያጠቃን፣ አቅጣጫዎቻችን እና መንፈሳዊ ይዞታዎቻችን በሙሉ የሚያናገው በእንደዚህ አይነት መንገድ ነው። ብዙ ጊዜ ጸበል ቦታ ስንገባም አይለፈልፍም ውጭ ነው ያለው። ልብሳችን ላይ ዛፍ ላይ ጫማችን ላይ ይቀራል፣ ቤትም ሊቀር ይችላል። ስንሰግድ፣ ጸሎት ቤት ስንገባ ከጸሎት ቤት ይወጣል። ቤተክርስቲያን ስንገባ ከቤተክርስቲያን ይወጣል ገባ ወጣ ከቤተ ክርስቲያን ስንወጣኛ ደግሞ እኛ ላይ ይገባል። ከጸሎት ቤት ስንወጣ እኛ ላይ ይገባል። ይሄ አስቸጋሪ የሆነ የውጊያ ስልቱ ነው። ይህን የሚያደርጉት ቡዳና መተቶች ናቸው። ዛሩ ነቅነቅ የለም ዛር ዛር ነው። ከዚህ አንዱ ገባ ወጣ የሚለው ትርጉም ይሄ ነው። ሁለተኛው ገባ ወጣ የሚል ትርጉም ላይ ስናጠና መናፍስ ከተጋለጡ በኋላ ገባ ወጣ የሚሉት ነገር አለ። ለምሳሌ ከተጋለጡ በኋላ ገባ ወጣ የሚለው ትርጓሚ መቀላ ማለት መሰወርና ለመሰወር የሚል ትርጓሚ ይሰጠዋል። ለምሳሌ ገባ ሲሉ አንተን ሰውረው ሙሉ ለሙሉ እነሱ መሆን፣ ወጣ ሲሉ ደግሞ ራስክ ስትሆን። እንደዚህ አይነት ትርጓሚ ይሰጡታል። ከተጋለጡ በኋላ እነሱ ሆነውና አንተ ስትሆን፣ እነሱ ሲገቡና አንተ ራስ ስትሆን ገባ ወጣ እያሉ አንዱ ማጥቂያ መንገዳቸው ነው። ይህንም የሚያደርጉት ለምሳሌ ገባ ወጣ እያሉ አንተን ሰውረው እርኩሰት ውስጥ መክተት፣ ዝሙት ውስጥ መክተት፣ ራስ በራስ ማርካት ውስጥ መክተት፣ ኃጢአት ውስጥ መክተት። ይሄ አንዱ ስልታቸው ገባ ወጣ። ስለዚህ ገባ ወጣ የሚለው ሁለተኛ ትርጉሙ እዚ ጋ ይሆናል ማለት ነው። ሶስተኛ ገባ ወጣ ስንል መቀላቀላቸው ለምሳሌ በምንናገርበት ሰዓት ገብተው ቀልቀል ብለው መናገር መግባት፣ ከዛ ወጣ፣ እኛ ራሳችን ሆን ሲወጡ፣ ይህም ገባ ወጣ የሚል ትርጓሜ ይሰጠዋል። በሦስቱም የተረጎምናቸው ናቸው ላይ ግን መናፍስት የራሳቸው የሆነ አላማ፣ የራሳቸው የሆነ ጥቃት፣ የራሳቸው የሆነ የርኩሰት አካሄድ አላቸው። ሰውነታችን ላይ ሲገቡ ሲወጡ መንፈሳዊ ህይወትን ማዳከም ትልቁ አላማቸው ነው። በመጋለጥና ባለመጋለጥ መካከል ገባ ወጣ ሲሉ ደግሞ እርኩሰትና ሰውረው ማንፈልገው ኃጢአት ውስጥ ለመክተት መቀላቀላቸው ደግሞ ለመንዳትና በእነሱ ፈቃድና ሀሳብ እንድንመራ ለማድረግ ነው። በሶስቱ ገባ ወጣ የሚል ባህር ያላቸው ማለት ነው። ይህን ያህል ካየን ወደ መጽሐፍ ቅዱስ እንምጣና እናያይዞ ከመጽሐፍ ቅዱስ ጋር ትንቢተ ህዝቅያስ ምዕራፍ ሦስት ቁጥር ሁለት ላይ እግዚአብሔርም ሰይጣንን ሰይጣኑ እግዚአብሔር ይገስጽ አለ ይላል። እያሱ ትንቢተ ዘካርያስ ሦስት ሁለት ላይ እያሱ ታላቅ ካህን ነው። እንግዲህ በእግዚአብሔር ፊት ሲቆም ሰይጣንን ቀኝ ዞት ቆመ። ከዛ እግዚአብሔር ሰይጣንን አለው ይላል፣ እግዚአብሔር ይገስጽ። ይሄ ቋንቋ ነው፣ በቃ ክፉ መንፈስን ማስቆሚያ፣ ስራውን መግቻ የክፉ መንፈስን እይታዎች ማደብዘዣ የኛ የእኛ የክፉ መናፈስን መቃወሚያ ቋንቋችን እግዚአብሔር ይገሰጽ ነው። በዚህ በመገሰጽ ገባ ወጣ የሚለውን አካሄድ ታቆሙታላችሁ። ነው ዋናው ትልቁ ነጥብ መገሰጽ ስልን ማስቆም ነው። መገሰጽ በኃይለ እግዚአብሔር የክፉ መናፍስን አካሄድ መግታት ነው። መገሰጽ የእግዚአብሔርን ኃይል ተጠቅመን የሴጣንን ስራ ማስቆም ነው። መገሰጽ በእግዚአብሔር ፈቃድ ክፉ መንፈስን ማሰር ነው። እንዳይወጣ እንዳይገባ ገባ ወጣ እንዳይል ሰውነታችን ላይ ተቀምጦ የትኛውን መንፈሳዊ ንቅናቄዎችና እንቅስቃሴዎች ስናደርግ አብሮ እያደረገ እንዲቃጠል እንዲዳከም ገስጸን ማሰር አንዱ መፍትሄው ነው ማለት ነው። ገስጸን ማሰር መፍትሄው ነው ማለት ነው። መጨረሻ አካባቢ እያንዳንዱን መፍትሄዎችን እንመጣበታለን። ግን አሁን ከመጽሐፍ ቅዱስ አንጻር ነው ክፉ መንፈስ እንደሚገባና ገብቶም ያለንን መንፈሳዊ ኃይል መንፈሳዊ በረከት ቃለ እግዚአብሔር ትምህርትም ማስተዋልም እውቀትም ግንዛቤም እድልም በረከትንም የትኛውም ነገራችንም ገብቶ ይዞ እንደሚወጣ የምናይበት የመጽሐፍ ቅዱስ ጥቅስ የዮሐንስ ወንጌል ማለት የማርቆስ ወንጌል ምዕራፍ አራት ቁጥር 15 ላይ ነው። ዘሪ ዘር ሊዘራ ወጣ ብሎ መድኃኔዓለም ሲያስተምር ዘሩ የእግዚአብሔር ቃል ሆኖ የሚዘራበት የሰው ልብ ሆኖ ዘሪው ደግሞ ራሱ መድኃኔዓለም ሆኖ ያስተማረበት የመጽሐፍ ቅዱስ ክፍል ነው። በተለያዩ መሬት ላይ ወደቀ ይላል። በለም መሬት መልካም ልብ ነው። በጭንጫማ መሬት ዝም ብሎ መከራ ሲመጣበት የሚሸራተት ልብ ነው። በዳር መሬት ዳር፣ ይሄ ደግሞ ክፉ መንፈስ የሚቀማው አይነት ልብ ነው እና በመሬት ዳር ላይ ዘሩ የእግዚአብሔር ቃል ነው ዘር ያልኳቸው ሲዘራ ሰይጣን መጥተው ዘሩን ወሰዱት ይላል። አያችሁ ቃለ እግዚአብሔርም በረከትም፣ ጸጋም፣ ሰማያዊ ስጦታም፣ መክሊትም፣ የመንፈስ ቅዱስ ምሪትም ካገኘን በኋላ ያንን ክፉ መንፈስ እንደ ዘሩን ከልባቸው እንደወሰዱት ከእኛ ይቀማል፣ ይወስዳል ማለት ነው። ይሄ ገባ ወጣ እያለ ነው። አዎ፣ ምክንያቱም በረከት ሲመጣ ክፉ መንፈስ ሰውነታችን ላይ ከተቀመጠ ይቃጠላል፣ በረከታችን መንካት አይችልም። ያው ከትንሽ ጊዜ በኋላ ከተነዳንለት መንጠቅ የሚችለው በረከት አለ። ጸጋንም ያያል። ያው እንግዲህ ማዳከም ነው። በነገራችን ላይ ጸጋ ከተሰጠን በኋላ ጸጋውን ያገኘንበትን መንገድ በተደጋጋሚ ስናድርግ ነው ጸጋው የበለጠ እየተገለጠ የሚመጣው። በጸሎት ካመጣ ነው። ሁሌ ጸሎት የምናደርግ ከሆነ ሁሌ ጸጋው አክቲቭ ይሆናል። መምህርም ሲናገሩ ሰምቻለሁ። ስልካችን ቻርጅ ያደርጋላል፣ ያለ ቻርጅ አይንቀሳቀስ። የእኛም መንፈሳዊ ንቅናቄና የአምልኮት ህይወት የጸጋችንም የህልውናችንም የማንነትና የመንፈሳዊ መዝገባችንም ቻርጅ ነው። አምልኮታችን ጸሎታችን ማለት ነው በየቀኑ መደረግ ያለበት። ስለዚህ ክፉ መንፈስ ገብቶ ያለንን ይወስዳል። ሌላው የዮሐንስ ወንጌል 13 ቁጥር 27 ላይ ቁራሽ ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርጋለ ይላል። አስቡት እንግዲህ ቁራሽ ከተቀበለ በኋላ ነው ያለው። መጀመሪያ አልገደልም፣ ከተቀበለ በኋላ ምን አለ ገባበት። ማን ላይ? ይሁዳ ላይ። ከዛ መድኃኒዓለም፣ ቶሎ የምታደርገውን አድርጋለ። እና የእርግማንም የዲያብሎስ ስራ መገለጫ ሆኖ ታሪኩ እስከ ዛሬ ድረስ ይነሳል። አሁን ከተቀበለ በኋላ ነው የሚሉት መናፍስት የሚገቡት መንፈሳዊ ንቅናቄዎችን አድርገን ኃይሉ ካደረግን በኋላ ነው ጸሎት ጸልየን ከጸልየን በኋላ ይገባሉ። ወጥተው ነው እንግዲህ የሚገቡት፣ የጸሎቱ ኃይል እስከሚቀዘቅዝላቸው ጠብቀው። በእርግጥ የዛን ጊዜ ቶሎ ነው ክፉ መንፈስ የገባበት። ይሄም ያለ እምነትና ያለ መንፈሳዊ በጎነት ያለ መልካምነት እግዚአብሔርን በልብ ሙሉ ልባ ለመቀበል የመድኃኔ ዓለም ስጋና ደም ስለተቀበለ ነው። እንደዚህ ነው ማያምኑ ንጹሕ ሳይሆኑ ሳይገባቸው የሚቀበሉ ሰዎች በሙሉ ዞሮ ዞሮ ክፉ ኃይል ውስጥ ነው የሚወርቁት። እና እሱ ይህን ያደረገው የመድኃኔ ዓለም ስጋና ደም ተቀብሎ ንጹሕ ሳይሆን ይሁዳ ብዙ ኃጢአት አለበት፣ በነገራችን ላይ ምንም አይጠቅምም እንጂ መዘርዘሩ፣ ከጀርባ ብዙ ኃጢአት አለበት። ስለዚህ ከእነ ኃጢአቱ የመድኃኒዓለምን ስጋ ደም ስንቀበል ክፉ መንፈስ የበለጠ ያጠቃናል። ምክንያቱም የበለጠ ኃጢአት ነው እሳት ነው የሚል ቃል አለ። ስለዚህ እኛም መንፈሳዊ ነገሮቻችን ካደረግን በኋላ ኃይሉ ከቀሰቀሰ በኋላ ይገባል ማለት ነው እና ክፉ መንፈስ ዋናው ትልቁ አላማቸው ገባ ወጣ የሚሉት የሰውን ልጆች መንፈሳዊ ህይወት ስጋዊንም አካሄድ ማንነታቸውንም ሰብአዊ የሆኑ ባህሪ ግንባታዎችንም በአጠቃላይ ለማዞርና የክፉ መንፈስ ትውልድ አርጎ ለመቅረጽ ነው፣ በስፋት ለማጥቃት ነው። ገባ ወጣ እያሉ የሚያስቸግሩት መንፈሳዊ የሆነ ሰው በተለይ መናፍስን አስሮ የማይታገል ሰው ላይ ገባ ወጣ እያሉ ያጠቁታል። ሌሎቹማ ምን ቢወጣም ባይወጣም ቢገባም ባይገባም ይነሱ ነው። ግን መንፈሳዊ የሆነ አምልኮት ያለው ጸጋ ያለው፣ በረከት ያለው ሰው በመንፈሳዊ ህይወቱ ዝለትና በመንፈሳዊ ህይወቱ ትጋት ልክ የመናፍስት ኃይል ሊገባና ሊወጣ ይችላል። በዛለ ቁጥር ይገባል፣ በተጋ ቁጥር ይወጣል። እዚህ ያደረገ ያጠቃል። ስለዚህ መናፍስት እንዲዳከሙ ከኛ እንዲወጡ ቶሎ እንድንገላገላቸው እኛ የምናደርገውን መንፈሳዊ ነገሮች በአጠቃላይ የአምልኮቶ የአምልኮት መዝገቦቻችን በአጠቃላይ እኛ ጋር ሆኖ መቀበል አለበት። እሱ መቀላቀል አይደለም፣ እኛ ላይ ተቀምጦ መቃጠል አለበት። ሰውነታችን ላይ መቀመጥ አለበት። ይሄ የምናደርግበት መንገድ አለ። አንደኛ ቤተ ክርስቲያን፣ ቅዱስ ቁርባን ከመቀበላችን በፊት ቀድመን አስረን ወደ ቅዱስ ቁርባን መቀበል። እኛ ላናስረው እንችላለን። ከማሰራችን በፊት ሊወጣ ስለሚችል በጸሎት መማፀን የመጀመሪያው ነጥብ። ክፉ መንፈስ እኔ ቅዱስ ቁርባን ስቀበል አንደበቴ ላይ ተቀምጦ አብሮ እንዲቀበል እንዲቃጠል ስጸልይ እየጸለየ የጸሎቱ ኃይል እንዲያቃጥለው ስሰግድ አብሮኝ እንዲሰግድ ከእኔ ወጣ ገባ የሚለውን ነገር አቁምልኝ ብለን መብርሃንንም መድኃኔዓለምንም አቡነ ሐብተ ማርያምንም የሚራዳን ሰማያዊ ኃይልን መጠየቅ መማፀን። በመንፈሳዊ ሕይወትና በመናፍስት ውጊያ የሚራዳንንና ቶሎ ልባችን የሚደነግጥለትና አብዝተን የምናስበውን መጠየቅ ነው። አብዝተን የምንዘክረው፣ አብዝተን የምናስበው፣ አብዝተን የምንወደው ጻድቅ ሰማዕት ወይም ሰማያዊ ኃይል በመናፍስት ውጊያ አብዝቶ ነው የሚራዳ አብዝቶ። ስለዚህ ይህን መንፈስ ገባ ወጣ የሚለውን አስቆምልኝ፣ ጸበ ስጠመቅም ይቃጠል ብለን ከጸለይ ይቆማል። ገባ ወጣ የሚለው አርፎ ቁጭ ብሎ ቁም ነው። በቃ ምንም እኮ ንቅናቄ የለም። ይቃጠላል፣ ይዳከማል፣ ይወጣል ጊዜውን ጠብቆ ማለት ነው። ስለዚህ የመጀመሪያው ነጥብ ሰማያዊ ኃይልን መጠየቅ፣ ሁለተኛው እኛ በአቅማችን ማሰር ገባወጣ የምትለውን ነገር አቁም እያን በጸሎት ጊዜ ከመጸለያችን በፊት በቅዱስ ቁርባን ከመቆበላችን በፊት ስግደት ከመስገዳችን በፊት በመቁጠሪያ ከመቀጥቀጣችን በፊት ማሰር አስረን ማድረግ ገባወጣ እንዳትል እዚሁ ተቀመጥ ለዘላለሙ እንዳትወጣ ብለን ማለት፣ ለዘላለሙ ሳይሆን እኔ እስክ ተዳክሞ አንደኛ እስከምትሄድ ድረስ እንዳትወጣ ብለን ማሰር። ከዛ ቁጭ ይላል፣ አርፉ ከዛ ማዳከም እንሄዳለን። ስለዚህ ሁለተኛው ነጥብ ይሄ ገባ ወጣ የሚለውን የምናቆምበት መንገድ አስረን፣ ወደ መንፈሳዊ ሕይወታችን እና ወደ አምልኮት የመርሃ ግብራችን መሄድ ነው። ከዛ በተጨማሪ መንፈሳዊ ውጊያዎቻችን ላይ ክፉ መንፈስ ቶሎ ለምን አይዳቀምም? ቶሎ ለምን አይወጣም? ለምንድነው የሚዘገየው? ምንም ምልክት አይሰጥም። ምን ሀሳቦች ይመጣሉ? ይሄ አንዱ ገባ ወጣ የሚልበት ምልክቱ ነው። ምክንያቱም መንፈስ ከወጣ ምንም ብትቀጠቅጠው አይሰማም። ብትሰግድ ምንም ምልክት አይሰጥም። ብትጸሌ ምልክት አይሰጥም። ጸጥ ነው፣ አይንቀሳቀስም እየወጣ እየገባ ነው ማለት። ቤተክርስቲያን ስትገባ ሰላማዊ ነ ስታስቀድስ ሰላማዊነት፣ ምንም ችግር የለብም። እየገባ እየወጣ ነው ስጸልም ችግር የለብም። ግን በረከትን ይዟል እድልን ይዟል። ያበላሸብህ ብዙ ነገር አለ። ብዙ ነገር አትቶበ። ስለዚህ ይሄ ገባ ወጣ የሚለውን ነገር ትኩረት ሰጥተን መናፍስት ልንታገል ይገባል። ማወቅ አለብን። አንዳንዴ የመናፍስን አካሄድ ለማወቅም ሰማያዊ ኃይል ያስፈልገናል። ወደ ዋናው ቆም አምልኮት ጀምረን ጸሎት ጀምረን በአንድ ወር በሁለት ወር ይሄ አይወጣም። በአንድ ወር በሁለት ወር ምን ያህል የእምነታችን ደረጃ ከፍ ቢል ነው የምንጥለው። እኛ ብዙ ነገሮች አሉብን፣ ቀድመን የለመድናቸው ነገሮች አሉብን። የስጋ ሩጫው ራሱ አይሞላም። የጸሎት ሰዓቶቻችን በትግል ነው። አንዳንዴ እምቢ የሚለን ነገር ለመጸለይ እምቢ፣ ለመስገድ እምቢ፣ በቃ እምቢ እንቢ ነቃ፣ ውስጣችን የማይፈቅድበት የሚዝልበት፣ በትግል ነው እኮ መጸለይ፣ በትግል ጸሎት፣ በትግል ስግደት። እንደ ሰው አምላኩን ለማምለክ እንኳን መፍት እስከ ማጣት ድረስ የሚደርስበት አለ። መጸለይ አልችልም እንዴ ማለት ሁሉ የምትደርሱበት ጊዜ፣ የፈጠረኝን አምላክ ማመስገን አልችልም ማክበር አልችልም እስከ ማለት ትደርሳላችሁ እና ይህ መናፍስት እንደ ግድግዳ ግትር ብሎ መታገሉ ቀላል አይደለም። የክፉ መንፈስን አሰራር እንድናውቅ የሚያደርገን የእግዚአብሔር ኃይል ነው። የክፉ መንፈስን ጥበብ እንድንረዳ የሚያደርገን መንፈስ ቅዱስ ነው። ሚስጥራቶችን የሚገልጥ ህሊናችን ብሩህ የሚያደርግ አስተሳሰባችንን ወደ መንፈሳዊ እና የመንፈስ ኃይል ያለበት የሚያደርግ እግዚአብሔር የሚገለጥበትን ጉዞና ጎዳና የሚያመለክት ለክብር የሚያበቃ ለጸጋ የሚያበቃ እግዚአብሔር መንፈስ ቅዱስ የጠላትን ኃይል የሚገልጥ የዲያብሎስን አሰራር በልብ የሚያስረዳ ንቃተ ህሊና የሚሰጥ የስላሴ ልጅነት ደምቆና አብርቶን እንዲታይ እንዲያንጸባርቅ የሚያደርግ የእግዚአብሔር መንፈስ ነው። እግዚአብሔርን መንፈስ ለመያዝ ደግሞ መንበርከክ ለእግዚአብሔር ጊዜ መስጠት ህጉና ትእዛዙን መጠበቅ በሰማያዊ ህግና መመሪያ መመራት ዕለት ዕለት አመስግኖ መብላት አመስግኖ መኖር አመስግኖ መሄድ አመስግኖ መተኛት አመስግኖ እንቅስቃሴዎችን ማድረግ የክርስቲያኖች መለያ ነው በጣም ውጊያ የሚበዛብን መንፈሳዊ ወስን ጀምሩ ክርስቲያኖች ስንሆን እውነተኛ ለመሆን ሲሞካክረን እንዳዴ ስንል ማንቋቋሙ ፈተና ይመጣበታል ከአህዛብና ከዓለማዊ ከአለማዊ ሰው ይልቅ መንፈሳዊ ሰው ፈተና ይበዛበታል በትዳሩ ተፈትኖ በስራው ተፈትኖ በልጆቹ ተፈትኖ በአይምሮ ተፈትኖ በብዙ መንገድ በፈተና ነው የሚያውቅ ግን የጸጉር አንድ ዘለል አታጣጠፋ ለዛ ነው እውነተኛ የሆኑ ሰዎች እውነተኝነታቸው የሚጣራው በፈተና ነው እያንዳንዷ ቀን ፈተና አለች። ፈተና ደግሞ ለበጎ ነው። ፈተና ለበጎ ነው ስል የጸጋ ምንጭ ነው። ያለ መከራ ጸጋ የለም። ምክንያቱም መድኃኒ ዓለም ክርስትናን የሰጠን መከራ አይቶ ነው። የሱን መስቀል መሸከም መፈተን ነው። ወደሱ ስንቀርብ ያለው መስቀል ነው። መድኃኒ ዓለምን ስንፈልግ የምናገኘው መስቀል ነው። መስቀሉ ደግሞ በአካባቢያችን በዙሪያችን ያሉ ሰዎችም ክፉ መናፍስትም ጊዜውም ኑሮውም ምኑም ሲወርድብን እና ይህን ትኩረት ልንሰጥ ይገባል። ገባ ወጣ የሚሉ መናፍስቶችንም በስላሴ ኃይል ማስቆም አለብን ማለት ነው። መድኃኔ ዓለም በቸርነቱ የክፉ መናፍስ አሰራር የያዘልን አሚኑ ስብሐት ለእግዚአብሔር።